እዚ ሀገር የምትገኙ የሸገር ኢንፎ ሚዲያ ተከታታዮች በምትችሉት አቅም በምን አይነት መልኩስ ማጣራት ይቻላል፣ የሚለውን እንግዲህ ከእናንተ ነው ምላሽ የሚጠበቀው። እንግዲህ ያሉ መረጃዎች በተለይ ይሄ ወንጀለኛ በቁጥጥር ስር መዋል እንዲችልና ተገቢውን ፍርድ እንዲያገኝ፣ ቤተሰብም እንዲያርፍ፣ የዚችን ምስኪን ደም እየተጣራ ነው እና በምትችሉት አግዙን ነው እምለው እንግዲህ ኑኑ ይሄ መረጃ እናንተም ጋር ከደረሰ ማስተላለፍ የምትፈልጊው ነገር ካለ እድል ልስጥ። እሺ መስዬ፣ እግዚአብሔር ይስጥልኝ። እኔ ምንድን ነው ምለው እንግዲህ ሀገር ያሉትን ኢትዮጵያንም ሆኑ ኤርትራን እንደው በዚህ በምስኪል ልጅ አሁንም እየተባበራችሁ ነው። ከትናንት ጀምሮ እያየሁ ነው የተለቀቀውን እና እንደው በእግዚአብሔር ነው ብላችሁ አሁንም ደግሜ ስለ ሴት ልጅ አምላክ ስለ እናት በቃ ለ ለዚህኛው ልጅ መያዝ በቃ እናንተን ነው አደራ ምለው፣ ከእግዚአብሔር በታችና ከተያዘልኝ፣ እንደ እውነቴን ነው የምላችሁ፣ ከተያዘልኝ ወደ ድርጊቱን ወደ ፈጸመበት ወደ ግልጽ ሀገር እንዲሄድልኝ በእግዚአብሔር ስም በመቤቴ ስም ነው ወንድሞቼ እህቶቼ፣ ኢትዮጵያንና ኤርትራን የምለምናችሁ የኢትዮጵያ በዩኬ የምትኖሩት የኢትዮጵያ ኮሚኒቲ አባላት በሙሉ አደራችሁ አደራ አደራ አደ አሁንም ከጎኔ ናችሁ። አደራ ነው የምላችሁ አደራ ነው የምላችሁ። ይህንን ነው ማስተላለፍ የምፈልገው። ስለዚህ በዛን እለት በዛ አውሮፕላን ውስጥ ተሳፍራችሁ ወይም ተሳፍራችሁ የነበራችሁ መንገደኞች ይህን ፕሮግራም የማየት እድሉ ካላችሁ በዛ አውሮፕላን ውስጥ ምንድን ነው የተፈጠረው የሚለውን እንግዲህ መረጃም እንድታጋሩ ነው የምንጠይቀው ምንም አይነት ከሱ ጋር የተያያዘ መረጃ ካለ ደግሞ ቤተሰብ ጋር ብትደውሉ እንዲሁም ደግሞ ወደ ፖሊስ ጥቆማ ብትሰጡ መልካም ነው የምንለው። እንግዲህ በጣም ብዙ ሰዎች ፕሮግራሙን ተመልክተው ሀዘናቸውን እየገለጹ ነው። አንድ ተመልካች እንደውም ወሮታውን እከፍላለሁ እኔ ለዚህ መነሻ አምስት መቶ ዶላር አሁኑኑ ማስጀመር እችላለሁ እና ለሚጠቁም ወሮታ እንከፍላለን ብለው ከእውነት ጎን ለመቆም ሌሎችም እንዲተባበሩ ለማድረግ እየጣሩ ያሉ ሰዎች አሉ በቅርቡ ሆኖ እናየዋለን ብለን እናስባለን እናንተንም እግዚአብሔር ያ ሰላም ሰላም ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ ሰላማችሁ ብዘት ተረፍረፊ ይበልልኝ እኔ ጋር ሁሉ ሰላም እግዚአብሔር ይመስገን እንዴት ናችሁ ሰላማችሁ ይብዛ እኔ ያለው ፈጣሪ ይመስገን እንግዲህ ክፍል ሶስት ትዝታ እህት አደራ ብላለች መልእክት አስተላልፋለች። መልእክቷን ሁላችሁም ሰምታችሁ እንግዲህ ተባበሩን። ዩኬ ያላችሁ ኢትዮጵያን፣ ኤርትራውያን ያዳም ዘር በሙሉ ስለዝች እህታችን ስለ ትዝታ የሚያሟችሁ ሁላችሁም በመልእክቱ መሰረት ትብብር እንድታደርጉልን ሁላችንም ያው እንጠይቃለን። ጥያቄያችን ነው። እህትም መልእክት አስተላልፋለች። እህትየው መልእክት ሰማችሁት። መልክ ሁላችሁም እባካችሁ ተባበሩ። ይህ ነብሰ በላ እውነቱኑ ከውኬ ከዩኬ ወደ እንትን እንዲሄድ ማለት ነው። ወደ ግብጽ ወደ ምስር እንዲመለስ ወደ ካይሮ እንዲመለስ ሁላችሁም ትብብር አድርጉልን እያለች ነው። ሁላችሁም ተባበሩ ማለት ነው። ይሄን ድምጽ የሰማችሁ አየር ውስጥ በዛን ሰዓት የነበራችሁ እሱ ተይዞ ወደ የትኛው እስር ቤት እንዲሄደ ወደ የትኛው ቦታ እንዲሄደ እሱን ነገር አጣርታችሁ ወደ ነበረበት ወደ ግብጽ እንዲመለስ ሁላችሁም ትብብር አድርጉ ፍርድ እንዲሰጥ የእህታችን ደም በከንቱ እንዳያልፍ ማለት ነው። ህመሟ ህመማችን የሆነ የትዝታ ህመም እንዳትረሷት። ትዝታን ሁሌም፣ ዛሬ ነገም፣ ትዝታ የምትረሳለች ስላልሆነች ሁላችሁም እንዳትረሱ። ላለው ፍትህ ለትዝታ። እንግዲህ እንደሰማችሁት ብዙ የተባበሩ በሷ አሉ፣ እግዚአብሔር ይመስገን። ብዙዎችም የተናገሩትን ሰምታችኋል። የገንዘብ እርዳታም ሆነ ምንም ሆነ ሁላችንም እናደርጋለን ብለዋል። ማንም ሰው እምቢ አይልም። ሁላችንም በገንዘብም ሆነ በምንም ሀምሳም ዶላር መቶም ዶላር ያቅማችንን እንረዳለን። ዋናው ግን እሱ ተይዞ ወደ ግብጽ የሚሄድበትን ሁላችሁም ትብብር አድርጉልን ማለት ነው። እንዲሁም ፍትህ ለትዝታ እያላችሁ ለስደተኛዋ ለከርታታዋ ለምስኪኗ እህታችን እንደ በግ ለተሰዋችሁ ሁላችሁም ድምጽ እንድትሆኑ ጠይቃለሁ። እኔም በራሴ በኩል ማለት ነው ሁላችሁም አትሰልቹ መሰልቸት የለብንም። እዚህ ጋር ፍንጭ ካገኘን እግዚአብሔር ይመስገን መያዙ በጣም ደስ ይላል። ይህ ደግሞ እውነቱ ሆኖ ቀጥታ ፍርዱ እንዲሰጠው ወደ ነበረበት ወንጀል ወደፈጸመበት ሀገር እንዲሄድ ሁላችንም የበኩላችንን እንወጣ ማለት ነው። እያንዳንዳችን ሳንሰለች ድምጽ እንሆን እንዳይረሳ፣ መረሳት የለበትም። እስካሁን ተረስቶ ነበረ። እቺ ፍንጭ ስለተገኘችም ደግሞ በጣም አሪፍ ነው። ይሄ መስማታችንም ፈጣሪ ይመስገን፣ እውነት ነው። እግዚአብሔር አምላክ ሁሉንም ነገር አይተውም፣ እንደሰው አይደለም ማለት ነውና፣ እኛ ብንረሳት ፈጣሪ አልረሳትም። ትዝታን እንደ አዲስ ተነስቷል፣ የትዝታ ነገር ማለት ነው። እንዲሁም ባልታሰበበት ቦታ ነው። ኢትዮጵያ ላይ ይሆናል ተብሎ ሲታሰብ ከግብጽም አልወጣም ሲባል እንግሊዝ ሂዶ እንግዲህ ከእንግሊዝ ሀገር እንደተያዘ ይሄ ሁሉ ነገር እየተሰማ ስላለ፣ ሁላችንም ደግሞ የበኩላችንን ለመወጣት ፍትህ እንበል ማለት ነው እና እንተባበርላችኋለሁ በዛ አካባቢ የምትኖሩ ኢትዮጵያውያን ኤርትራውያን፣ ሁላችሁም ይህን አሰቃቂ ሁኔታ እየሰማችሁ ጆሮችሁ እየሰማ ሁሉ ትብብር እንድታደርጉ ይህ ሰው ተይዞ ወደ ነበረበት እንዲሄድ ሁላችሁም ተባበሩ። እህታችን ፍትህ እንድታገኝ ቤተሰብ እረፍት እንዲያገኝ የሁላችንም ድምጽ ይሁን ማለት ነው። በአንድነት እንቁም ማለት ነው። ሁላችን በጣም በሚያሳዝን ሁኔታ እንግዲህ የትዝታ ነገር ልብ የሚሰብር ነገር ነው። ሁለት ነፍሱና ሕይወቷን ያጣችው እህታችን በጣም ቅስም የሚሰብር መስማት እንኳን የሚቀፍ በጣም የሚያሳዝን ህዝብ የጨከነባት ሀይ አባቶች የጨከኑባት ናት እኮ ትዝታ ማለት ማለት ነው። እግዚአብሔር ፍርዱን ይስጥ። የእውነት እችን የመሰለች ቆንጆ ክብሯን ጠብቃ በአምስት ወር ምን አይነት ትዳር ነው? ምን አይነት ነገር ነው? ባገባች በአምስት ወር ህይወቷን የምነጠቅ በሚያሳዝን ሁኔታ በሚያሳቅቅ ሁኔታ እንደዚህ የሆነችው እህታችን ለእሷ ፍትህ ካልጠየቅን ለማንም ፍትህ አንጠይቅም። ይሄን የሰማ ይሄን ድምጽ የሰማ ይሄን እንባ ይሄን ስቁቋ የሰማ ሰው ዝም ማለት የለበትም፣ የእውነት በዚህ ጉዳይ ላይ እጃቸውን ያስገቡ ሰዎች ሁሉ ከፈጣሪ መልስ ያገኛሉ። ስለዚህ የህትየውን አደራ ሁላችሁም ሰምታችኋል። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አድርጉ። ላይክ ስታደርጉ ወደ ሰዎች ይደርሳል። እንዲሁም ወደ ውጭ ያላችሁ እንግሊዝ ያላችሁ ሰዎች ዝም እንዳትሉ እባካችሁ። የሚደረገውን ነገር ሁሉ በገንዘብ እንኳን ከሆነ ሁሉም የኢትዮጵያ ህዝብ ይረዳል ማለት ነው። ማንም የሚጨክን የለም። ማንም ዝም የሚል የለም። ና የሚቻላችሁን ነገር ሁሉ አድርጋችሁ የዚችን ልጅ እውነት አውጡላት ማለት ነው። ሁላችንም ኃላፊነታችን እንወጣ። ህመማቸው ይመመን። እኔ በሆነ እህቴ ብትሆን እያላችሁ ሁላችሁም አስቡ። ይሄን አሰቃቂ ምስኪኗን ሙሽራ፣ ስደተኛዋን ሙሽራ፣ በተክሊል ያገባችውን ሙሽራ ቆርባ በመጣችበት የተሰዋችን ደበግ በሚያሳዝን ሁኔታ እግዚአብሔር ወይ እሱ መልስ ይስጥ። ፈጣሪ መልሱን ከፈጣሪ ሁላችንም እናገኛለን። እባካችሁ እባካችሁ፣ ላሉ ደግሞ ያስተላልፉ። ዝም አትበሉ። ፍትህ ለትዝታ ፍትህ ለትዝታ። እንዲሁም በእሷ እጃችሁን ይዘረጋችሁ የሃይማኖት አባቶች እግዚአብሔር ይፍረድባችሁ። በካይሮ ያላችሁ አባቶች እሱን የደበቃችሁ ወንጀለኛ ደብቃችሁ ባህር ያሻገራችሁ እግዚአብሔር አምላክ በእናንተ ላይ ደግሞ ስራውን ይስራ። ትሰፈራላችሁ በሰፈራችሁት። እና ላይክ ሼር አርጉ። ስወዳችሁ በሉቻው። በአዲስ ነገር ደግሞ እንመጣለን። ክፍል ሶስት ይሄን ይመስላል። እንግዲህ ይህን በመሰለ መልኩ ዤላችሁ መጥቻለው። የእሷንም አደራ ተቀበሉ። ይሄ ለሁላችሁም የቤት ስራ ነው የተሰጠ። ኢትዮጵያን እዚህ ጋ ያችሁት አደለም። አቤት ጭካኔ! በኢየሱስ ስም ሰላማችሁ ይብዛ። በአዲስ ቪዲዮ እስከምንገናኝ እወዳችኋለሁ።